አቤል ራሱ ማን ነው? አቤል ራሱ ማን ነው? እንዴት ቤቱ መጋዘን ሲሆን የወንጀለኞች መጋዘን ሲሆን በር በተደጋጋሚ ሲከፈትና ሲዘጋ እቃ ሲወጣና ሲገባ ሲጫንና ሲወርድ የሚያውቀው ምንም ነገር የለም። በነሊያ ሰዎች የተገዛ ነው። በነ ዶክተር ሄለን ሰዎች ጋር አብሮ የሚሰራ ነው። ያው የወንጀል ንክኪና በእንደዚ አይነት ላይፍ ውስጥ ያለ ሰው ይመስለኛል። አቤል ከዚህ በኋላ ይህን ሰው በጥበቃነት ይዞ የሚቀጥል ከሆነ አስቸጋሪ ነው የሚሆነው። እንዴት ነው የቤቱን ሰዎች ወይም የቤቱን ሰራተኞች ማኔጅ የሚያደርገው የሚያስተዳድራቸው? እንዴትና በምን አይነት ሁኔታ ነው የሚያስተዳድራቸው? አቤል ጋም ችግር አለ የሚለው ነገር ላይ ደርሻለሁ። አቤል ጋ ችግር አለ ለማለት ያደረሰኝ ነገር ምንድን ነው? ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክርቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ እንግዲህ እጅግ በጣም ለብዙቻችን ምናልባት ጥያቄ ሊሆን ይችላል ብዬ አስባለሁ። ለእኔ በጣም ጥያቄ በሆነብኝ ነገር ላይ ለመናገር ነው የመጣሁት። እስቲ በቅድሚያ ለቻናል አዲስ የሆናችሁ ዛሬ ገና ወደዚህ ቻናል የመጣችሁ ከዚህም በፊት ደጋግማችሁ መታችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን ኮመንት መስጫው ስር አስቀምጡልኝ። እንግዲህ አቤል የገባበት አንድ ሁኔታ አለ፣ ሁላችንም የምናቀው ነው። የሱ ተከታታዮች የሆንን ሁላችን የምናቀው ታሪክ አለ እና በዚህ ነገር ውስጥ ግን ሁሌ እየከነከነኝ ያለው እስካሁንም ደግሞ ገና ያልተደረሰበት ነገር ማለት ነው። ጥያቄ ያለኝ እኔ የአቤል ሰራተኛን እና የታምራትን ፍቅረኛ ምንድን ነው ያገናኛቸው? እንዴት በዚህ መልኩ ሊገናኙ ቻሉ? ጸበኞች እስከሆኑ ወደዛ ነገር ሊወስዳቸው የቻለው ምንድን ነው? አንደኛው የመጀመሪያው ጥያቄ እንዴት ሊገናኙ ቻሉ? እዚህ ደረጃ ድረስ እስኪዳረስ ድረስ ያደረሰው ነገር ያደረሳቸው ነገር ምንድን ነው? በእርግጥ አሁን ሊያ እራሷ ወንጀሉን ትፈጽም ወይም ደግሞ ከወንጀለኞቹ መካከል አንዷ ትሁን የሚታወቅ ነገር የለም፣ በይፋ የተገለጠ ነገር የለም። ያው ወንጀለኛ እንደሆነች እስካሁን ድረስ ከሰማነው ታሪኮች ውስጥ ሁሉ እየሰማን የመጣነው ታሪክ አለ። ለገዛ ፍቅረኛዋ ያራራች እያጠፋችው የገደለችው ሰው ናት፣ ወንጀለኛ ሴት ናት። ግን አሁን በዚህ ታሪክ ውስጥ በና አቤል ታሪክ ውስጥ እና በታምራት እጮኛ መካከል እንድትገባ ያደረጋት ነገር ምንድን ነው? እንዴትስ ደግሞ ይህች ምስኪን ሟች ለእንደዚህ አይነቱ ነገር ተጋላጭ የሆነችበት ምክንያት ምንድን ነው? በማንስ በኩል ነው? ቀጥታ በሊያ በኩል ነው ወይስ በጓደኛዋ ወይም በፍቅረኛዋ በታምራት በኩል ነው? የተቀነባበረው ነገር ምንድን ነው? ለዚህች ልጅ ሕልፈት ለዚች ልጅ መጥፋት ምክንያት የሆነው ነገር ምንድን ነው? በጣም መስማት የጓጓሁለት ነገር ነው። ምናልባት ታምራት ወይም ደግሞ ሟች በነዚህ በነ ሊያ የወንጀል ሰንሰለት ውስጥ ወይም ደግሞ በነሊያ ድርጅት ውስጥ ንክኪ ያላቸው ሰዎች ይሆኑ ይሆን? እንደዛ ካልሆነ በምንና እንዴት በእንደዚህ አይነት መልኩ ያውም በነ ሊያ ሰዎች እንዴት ይች ምስኪን ሰው ልትገደል ቻለች? ያው መቼም በዚች በታምራት ሞት ተጠርጣሪ ናት፣ ራሷ ሊያ ተጠርጣሪ ናት። እንዲሁም ደግሞ የወንጀልም ብዙ ሪከርድ ያለባት ሰው ናት፣ እና እጅግ በጣም ደፋር ሰው እንደሆነች ሲነገርላት ሰምተናል። እውነት ነው። ደፋር ሴት ባትሆን ኖሮ ደፋር እና ጨካኝ ሰው ባትሆን ኖሮ አንድ የወንጀል መርማሪ በሆነ ጋዜጠኛ የጋዜጠኛን ቤት በእንደዚህ አይነት መልኩ ለእሷ ወንጀሎች ቤቱን መጋዘን ባላደረገችውም ነበር። እኔ በጣም የደነገጥኩት በጣምም ደግሞ በቃ እንዳዝን ያደረገኝ እንዴት በምን አይነት ድፍረት ብትደፍር ነው የአቤል ማንነቱን ታውቃለች፣ ስራውን ታውቃለች፣ ከምን አይነት ወንጀሎች ጋር እንደሚጋፈጥ እንደሚፋጠጥ ታውቃለች። እንደዚህ እያወቀች የአቤልን የራሱን ቤት ለመጋዘንነት የመረጠችበት እና በዚህ ድፍረት እንድትሄድ ያደረጋት ነገር እንዴት ነው ፍርሃት በውስጧ ያልገባው ምናልባት ሊደርስብኝ ይችላል የሚለው ስጋት በውስጧ ሊፈጠር ያልቻለው ለምን እንደሆነ ትልቁ ጥያቄ ነው። ይሄ ሁለተኛው ጥያቄ ሲሆን ሦስተኛው ጥያቄ ደግሞ በጥበቃው ላይ ነው። አቤል ከዚህ በኋላ ይህን ሰው በጥበቃነት ይዞ የሚቀጥል ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ይህ ሰው ጥበቃ ነው፣ የቤቱ ሙሉ ኃላፊነት ከበር ጀምሮ ያለውን የቤቱ ሙሉ ኃላፊነት ተረክቦ በጥበቃነት የሚሰራ ሰው ነው። ነገር ግን ይህን ያህል ወንጀል በአቤል ቤት ውስጥ ሲፈጸም አንደኛ ቤቱ መጋዘን ሲሆን የወንጀለኞች መጋዘን ሲሆን በር በተደጋጋሚ ሲከፈትና ሲዘጋ እቃ ሲወጣና ሲገባ ሲጫንና ሲወርድ የሚያውቀው ምንም ነገር የለም። መቼም በኃላፊነት ሰጥቶታል አቤል እኮ ቤቱን በኃላፊነት ሰጥቶታል። ደሞዝን እየከፈለ አይደል ሁሉን ነገር እንዲቆጣጠር። ነገር ግን ይሄ ጥበቃ ከጥበቃ ውጪ የሚሆንበት ጊዜ አለ ማለት ነው። ባይሆን ኖሮ ሊያ እንደፈቀደች እቃ ለማውጣት፣ ለማስገባት፣ ለማስጫንና ለማስወረድ በዚህ መልኩ ባልደፈረች ነበር። እንዴት ነው ጥበቃው በዚህ መልኩ ንዝህላሌ ሆነው በዚህ መልኩ እንቅልፋም ሆኖ ነገር ግን በዘበኝነት ወይ በጥበቃነት ተቀጥሮ ደሞዝ በየወሩ እየተከፈለው ማንን ነው የሚጠብቀው? ምንድን ነው የሚጠብቀው? እግዚአብሔር ረድቶት ይህ ሰው ከሞት አመልጧል እንጂ አቤል አቤል እኮ ቢገደልም እንኳን ይሄ ጥበቃ ምንም የሚሰራው ስራ አልነበረም። ጥበቃ በራሱ ባይኖር ኖሮ፣ ሊያ ብቻ ብቻዋን ብትሆን ኖሮ ያው ተመሳሳይ ስራ ነበረ የሚሰራው። ዝም ብሎ ነበረ ደሞዝ ሲከፈለው የነበረው ማለት ነው። እንዴት በዚህ ልክ የአንድ ቤት ጠባቂ፣ እንዴት በዚህ ልክ ወንጀል በዚህ መልኩ ሾልኮ እየገባው በዚህ ደረጃ ሲደራጅ ባንድ የወንጀል መርማሪ ጋዜጠኛ ቤት በዚህ መልኩ ቤቱ የወንጀለኞች መጋዘን ሲሆን ጥበቃው ምንድን ነው የሚሰራው? ምንድን ነው የሚጠብቀው? ማንን ነው የሚጠብቀው? እኔ ያልገባኝ ነገር በእርግጥ ለአቤል ጥሩ አመለካከት እንዳለው ሰምተናል፣ ከሁኔታው አንጻር ማለት ነው። ግን ምን ሆኖ ምን አድርገውት ምን አድርጋው ነው በዚህ መልኩ እንዲደነዝዝ እያደረገች የፈለገችውን ነገር ስትፈጸም የኖረችው? ምን ሆኖ ምን አድርጋው ምንስ አድርገውት ነው ለእኔ ትልቁ ጥያቄ፣ ሶስተኛው ጥያቄ ማለት ነው። አራተኛው ጥያቄ ደግሞ ምንድን ነው? አቤል ራሱ ማን ነው አቤል ራሱ ማን ነው? እንዴት ነው የቤቱን ሰዎች ወይም የቤቱን ሰራተኞች ማኔጅ የሚያደርገው የሚያስተዳድራቸው እንዴትና በምን አይነት ሁኔታ ነው የሚያስተዳድራቸው? ከእርሱ ከትልቅ ሰውነቱ አንጻር ትልቅ ሰውነት ስላችሁ ከብዙ ወንጀሎች ጋር የሚጋፈጥ ሰው ነው። የወንጀል መርማሪ ነው እናውቃለን። ታሪኩን እነማንን ደም አፈር ድሜ እንዳስበላቸው እናውቃለን። እና ይሄ ሰው እንዴት ነው ከቤት ሰራተኞ ቤት ውስጥ ካሉት ሰራተኞች ጋር ያለው ነገር እንዴት ነው? የሚቆጣጠራቸው እንዴት ነው የሚያስተዳድራቸው? የአቤል ክፍተት ባይኖር ኖሮ፣ የአቤል ክፍተት ባይሆን ባይኖር ኖሮ ሊያም ብትሆን ጥበቃውም ቢሆን በዚህ መልኩ ጥበቃውም በዚህ መልኩ ቸልተኛ ባልሆነም ነበር። ሊያ የተባለችው ሰራተኛውም በዚህ መልኩ ባልደፈረች ነበር። እና አቤል ራሱ ማኑ ምን አይነት ባህሪ ነው ያለው? እንዴት ነው አብረውት ካሉ ሰዎች ጋር እንዴት ነው የሚወጣው፣ የሚገባው? እንዴት ነው እነሱን ማኔጅ የሚያደርገው? ያ እንዴት ነው የሚያስተዳድራቸው? አቤል ጋም ችግር አለ የሚለው ነገር ላይ ደርሻለሁ። አቤል ጋ ችግር አለ ለማለት ያደረሰኝ ነገር ምንድን ነው ቁጥጥር የለም። እንዴት እንደሚጠብቁ እንዴት እንደምትሰራ የእሱ የዋህነትና ሰዎችን ለመርዳት ያለው ቀና ልብ እንደ ክፍተት ተቆጥሮ ነው በእንደዚህ አይነት ልክና በእንደዚህ አይነት ሁኔታ ነገሮች እንዲሆኑ የተደረገው። ምናልባት የአቤል ትልቁ ችግር ልንለው የምንችለው አንደኛ ያሉትን ሰራተኞች መቆጣጠር አለመቻሉ ሲነግረን ያቺ ልጅ ቤቱ ከገባች ጊዜ ጀምሮ ቤቷን፣ ክፍሏን እንኳን አይቶት ለዘጠኝ ወር ክፍሏ ውስጥ ምን ይሰራ ምን ታድርግ ምን ታስገባ ምን ታስወጣ የሚያውቀው ነገር የለም። ይህንን ሁኔታና ይህንን ባህሪ እንግዲህ ለቀጣዩ አቤል የሚያርመው ይመስለኛል። ከዚህ ነገር ትልቅ ትምህርት አቤል ይወስዳል እና ራሱን አጠናክሮ ማንነቱን አስተካክሎ ራሱን ከምንም በላይ ራሱን በንቃት የሚጠብቅ ሰው ይሆናል። ራሱንና ቤቱን በንቃት የሚጠብቅ ሰው ይሆናል ብዬ አስባለሁ። የጥበቃውንም እንቅልፋም መሆን አቤል ያውቃል። እንቅልፋምነቱ ሲያቅ ቢያንስ በዚህ ሰው እንቅልፋምነት ሊፈጠር የሚችል ችግሮች ሊኖሩ እንደሚችሉ ትንሽ ጥርጣሬ ሊገባው ይችል ነበር። የሱንም እንቅልፋምነት ሲያውቅና ሲረዳ ራሱን እንዲያስተካክል ለዘበኛው ወይም ለጥበቃው ይነግረው ነበር። ምክንያቱም ጥበቃ በዚህ ልክ እንቅልፋም ከሆነ ጥቅሙ ምንድን ነው? ምንድ ነው? በቤታችን ያሉ ሰዎች እነማን እንደመሆኑ ስለማይታወቅ በተለይ አሁን በዚህ ዘመን ግድ ቁጥጥር ያስፈልጋል። ምን እየሰሩ ነው? ምን እያደረጉ ነው? እንዴት ነው የሚወጡት የሚገቡት? ጥበቃው በዚህ ልክ እንቅልፋም ሆኖ ቤቱ የወንጀለኞች ማከማቻ እስኪሆን ድረስ አቤል ምን እያደረገ ነበር? አወጡ አቶ ማታ ሊገባ ይችላል። ሌሊቱንም ሊሰራ ይችላል እረፍት የለውም። የምናቀው ነገር ነው ግን እስከዚህ ድረስ የገዛ ቤቱን የራሱን ቤትና የራሱን ኑሮና ሕይወት በዚህ ልክ መጠበቅ ያልቻለበት ምክንያቱ አቤል ራሱ ለምንድን ነው ምናልባት ሰዎች የተለያየ ባህሪዎች አለን ሁሉንን አማኞች ከሆነን አስቸጋሪ ነው ምናልባት አመኔታ አለ ትህትና አለ የዋህነት አለ መቼም ትሁት ባይሆን የዋህ ባይሆን ተቸግሬአለሁ ብላ መንገድ ላይ ስትለምን ያቺ የቤት ሰራተኛ አድርጎ ያመጣት ሰጥቷት ማለፍ ሲችል እሱ ግን ና ቤቴ ስሪ ብሎ ያስገባበት ትልቁ ኳሊቲው ምንድን ነው የዋህነቱ ትህትናው፣ ሰዎችን ደግሞ ለመርዳት ያለው እስከ ጥግ ድረስ የሚሄድበት ነገር እዚህ ጋር አድርሶታል። እና እነዚህ ነገሮች በቃ ያልተመለሱልኝ ጥያቄዎች። በአምስተኛ ደረጃ ደግሞ የሟች ፍቅረኛ ታምራት የተባለው ሰው ምንድን ነው ሲያደርግ የነበረው? ለአቤል በጣም የቅርብ ጓደኛው ነው። በጣም የቅርብ ሰው ከሚባሉት ጓደኞቹ መካከል አንዱ ነው። ግን ከአቤል ጋር በዚህ መልኩ ሆኖ እሱ ከነሊያ ሰዎች ጋርም አብሮ ይሰራ ነበር ማለት ነው። አቤልን እየገመገመ አቤልን እያየ የአቤልን ክፍተት የአቤልን ሁኔታ እየተመለከተ ነገሮችን የሚያቀብላቸው ሰው ይሆን ይሆን? ከፍቅረኛው ሞት በኋላ የተሰወረበት የጠፋበት ራሱን የደበቀበት ምክንያት ምናልባት ያለው ነገሩ እንዳይገለጥ ያው ከተደረሰበትም ምን ሊገጥመው እንደሚችል ስለሚያውቅ ያም ሆነ ይህ ግን አቤል የአቤል ጓደኛ ታምራት ወይም ደግሞ የእሱ ፍቅረኛ እንዲሁም ደግሞ በዙሪያ ካሉት ከጓደኞቹ መካከል ከነሊያ በነሊያ ሰንሰለት ውስጥ ያሉ ከነሊያ ጋር አብረው የሚሰሩ ሰዎች ስለመኖራቸው ምንም አይነት ጥርጥር የለም፣ ግን በዋናነትና በትልቅነት እኔ አሁንም ተገኝቶ የሱ ከሱ አፍ የሚወጣውን ነገር እንድሰማ የምፈልገው የአቤል ጓደኛ ታምራት የአቤል ጓደኛ ታምራት ላይ ትልቅ ጥያቄ አለኝ። ምናልባት በነ ሊያ፣ ሰዎች የተገዛ ነው። በነ ዶክተር ሄለን ሰዎች ጋር አብሮ የሚሰራ ነው። ያው የወንጀል ንክኪና በእንደዛ አይነት ላይፍ ውስጥ ያለ ሰው ይመስለኛል። በጣም ጥያቄ የፈጠሩብኝ እነዚህ አምስት ጥያቄዎች ይመለሳሉ ብዬ እንግዲህ ወደፊት ባሉ በነ አቤልና ልውል በሚያቀርቡት ፕሮግራሞች ላይ የምጠብቃቸው መልሳቸውን የምጠብቃቸው ጥያቄዎች ናቸው። ስራ አዳመጣችሁ፣ እጅግ በጣም አድርጌ አመሰግናለሁ። አዳዲሶች አሁንም ልናገር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ስጀምሩ ላይክ በማድረግ ጀምሩ። ላይክ ሳታደርሱ ሳታደርጉም የጨረሳችሁ ካላችሁ ተመልሳችሁ ላይክ አድርጉ። ሀሳብ አስተያየታችሁን ኮመንት መስጫው ስራ አስደርጉልኝ። እጅግ በጣም አድርጌ አመሰግናለሁ።